በህዳሴ ዋንጫ ፋሲል ከነማን ከቅዱስ ጊዮርጊስ የሚያገናኘው ጨዋታ ተጠባቂ ነው። አስራ ዘጠነኛው የአዲስ አበባ ከተማ ህዳሴ ዋንጫ ከሁለት ቀን እረፍት በኋላ ዛሬ ቀጥሎ ሲደረግ ቀን አስር ሰዓት ላይ ቅዱስ ጊዮርጊስን ከተጋባዡ ፋሲል ከነማ ጋር የሚያገናኘው ጨዋታ በእጅጉ ተጠባቂ ሆኗል። በወጣቶች የተገነባው የፈረሰኞቹ ስብስብ የመጀመሪያውን ጨዋታ ከመቻል ጋር አድርጎ አራት ለዜሮ የተሸነፈ ሲሆን ወደ ቀጣዩ ዙር ለማለፍ ይህንን ጨዋታ የማሸነፍ ግዴታ ውስጥ ሆኖ ወደ ያ ይገባል ተብሎም ይጠበቃል። የአምናው የውድድሩ ሻምፒዮንና ተጋባዡ ፋሲል ከነማ በአንጻሩ በውድድሩ የመጀመሪያ ጨዋታውን የሚያደርግ ሲሆን አዲሱ የአጼዎቹ አለቃ ዮሐንስ ሳህሌ ከረዥም ጊዜ በኋላ ወደ ክለብ ኃላፊነት ተመልሰው ዛሬ ምን አይነት አቀራረብና አጨዋወት ለተመልካች ያሳያሉ የሚለው በብዙ የስፖርት ቤተሰብ ዘንድ ተጠብቋል። ከአምስት ዓመታት ጥበቃ በኋላ ከደጋፊ ጋር የተገናኘው የአዲስ አበባ ስታዲየም በሁለቱ ቡድኖች ጨዋታ ላይ በርካታ ቁጥር ያለው ተመልካች ወደ ስታዲየም እንደሚገባ ሲጠበቅ በጨዋታው ሁለቱ ቡድኖች ብርቱ ፉክክር ያደርጋሉ ተብሎ ሚገመታል። ከዚህ ጨዋታ ቀደም ብሎ ቀን ስምንት ሰዓት ላይ ኢትዮ ኤሌክትሪክን ከኢትዮጵያ ንግድ ባንክ ሲያገናኝ፣ ኢትዮጵያ ንግድ ባንኮች ከኢትዮጵያ ቡናው ሽንፈት አገግመው በውድድሩ ለመቆየት ብርቱ ተጋድሎ እንደሚያደርጉም ይጠበቃል። እስካሁን በተደረጉት ጨዋታዎች መቻልና ኢትዮጵያ ቡና ሶስት ሶስት ነጥብ ይዘው ምድባቸውን እየመሩም ይገኛሉ። የዘንድሮው የአዲስ አበባ ከተማ ዋንጫ የህዳሴ ዋንጫ በሚል ስያሜ በአምስት የከተማዋ ክለቦችና በአንድ ተጋባዥ ክለብ በጥቅሉ በስድስት ክለቦች መካከል እየተካሄደ ይገኛል። የአዲስ አበባ እግር ኳስ ፌዴሬሽን በደጋፊዎች ጥያቄ መሰረት ከዚህ በፊት ወጥቶ የነበረውን የስታዲየም የመግቢያ ዋጋ ያሻሻለ ሲሆን፣ ትኬቶቹ በቴሌብር አማካኝነት እየተሸጡም ይገኛሉ።